ሰበሬድል ዜና ዘመቻ አንዲነት ወሎ ቤት አማራ ግንባር አማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር ክፍለ ጦር ለወራቶች ሲያሰለጥናቸው የነበሩ በርካታ ኮማንዶዎች በድምቀት አስመርጓል። መብረክ ክፍለ ጦር ሻፊ ሀብታሙ ኮማንዴ ማሰልጠኛ ማዕከል አንደኛ ዙር ልዩ ኮማንዶ መጋቢት 12 2017 በአብየ ጉርባ ከተማ የድርጅቱ ከፍተኛ አመራሮች የኮር እና የክፍለ ጦር አመራሮች እንዲሁም የሀገር ሽማግሌዎች እና የሃይማኖት አባቶች በተገኙበት አስመርቋል። በምርቃኑ የመክፈቻ ንግግር የአማራ ፋኖ በወሎ ቤት አማራ ምክትል ወታደራዊ አዛዥ አርበኛ ሻለቃ ሀብታሙ ደምሴ እንደተናገሩት የወሎ አንድነት ደከመ ይሰለቸኝ ሳይሉ እንዳመጡና ድርጅት እንደመሰረቱ ወደፊትም ትልቅ ስራ የአማራ አንድነት በቅርብ ጊዜ ማምጣት እንደሚሆን እና ትግላችን ተጠናክሮ በቅርብ ጊዜ ድል እንደምናደርግ አልጠራጠልም ሲሉ ለተመራቂ ፋኖች መልእክት አስተላልፈዋል ሰልጥነን እንዋጋለን እየተዋጋን እንሰለጥናለን በሚል መርህ ትግሉን ታጋዩን በጦር መሳሪያ በእውቀት ብሎም በሰው ኃይል የማጠናከር ስራ እስከ ድል ነፃነት እናጠናክራለን፣ እንቀጥላለን። ዘመቻ አንዲነት የጎንደር ግንባር ድሎች። ቀኑን ባስቆጠረው ዘመቻ አንዲነት በጎንደር ግንባር ጠላት ድባቅ እየተመታ ይገኛል። በማዕከላዊ ጎንደር ቀጠና በጎንደር ከተማ ጠዳ ክፍለ ከተማ፣ አዘዞ ዲማዛ ክፍለ ከተሞች ብርቱ የድምሰሳ ውጊያ እያደረግን እንገኛለን። በጎንደር ዩኒቨርሲቲ ጠዳ ካምፓስ በጠዳ ሰባተኛ ፖሊስ ጣቢያና አቅራቢያ ባሉ ከፍታ ተራሮች በሰፈር የጠላት ብርሃኑ ጁላ ሰራዊት ለተከታታይ አስራ አምስት ሰዓታት ያልተቋረጠ ድብደባ ዘገባው እንደወጣበት ረፋድ አራት ሰዓት እስከ እስከ አራት ሰዓት ድረስ ስልሳ ሶስት ሞት አርባ ሁለት ቁስለኛ ሁኗል። በፍርሃት ቆፈን ውስጥ የወደቀው የጠላት ኃይል የጎንደር ከተማ ለመከላከል ከየወረዳው ለቃቅሞ ባመጣው የአብይ ሰራዊት አከማችቶ በነበረው ቁጥሩ የበዛ መንጋ ሰራዊት ለመከላከል የሞከረ ቢሆንም የመከላከል ወረዳውን ሰብረው ለመግባት የማይበገሩ የፋኖ ሰራዊት አናብስቶች እያበረሩት ይገኛሉ። ራሱን ለመከላከል በዚህ ግንባር ሁሉም ዘመናዊ ትጥቆች አሰልፈው ከመደምሰስ ባታደርጉትም፣ በዚህ ግንባር የአማራ የአሸራፋኗ አንድነት በጎንደር የጎንደሬ በጋሻው ክፍለጦር ጦር እና የታደሎ ብርሃኑ ክፍለ ጦር ብርጌዶች ጠላት በሚገባው ቋንቋ እያናገሩት ይገኛሉ። በተመሳሳይ በማዕከላዊ ጎንደር ቀጠና የጎንደር በጋሻው የተውጣጡ ሻለቆች መራ በለሳ ወረ ህላና አርቢትን ተቆጣጥሯል። በደቡባዊ ጎንደር በጠና ደብረ ታቦር አቅራቢያ የጉና ክፍለ ጦር አንድ ሻለቃ በወሰደው የደፈጣ ጥቃት የተደመሰሰ 05 የቆሰለ 08 ተመዝግቧል። የአማራ ፋኖ አንድነት በጎንደር ዘመቻ አንድነት በጎንደር ግንባር ልዩ ቦታዎች ተጠናክሮ ቀጥሏል። የአማራ ፋኖ በጎጃም ዘመቻ አንድነት የአራተኛ ቀን ውሎች አውደ ውጊያ አንደኛ ክፍለ ጦር ኮኔረ ታደሰ ሙሉ ነህ ብርጌድ በሰራዊት አስደናቂ ኦፕሬሽን አማሪት ከተማ መቆጣጠር ችሏል። በከተማው የነበረው የጠላት ኃይል አብዛኛው ሲደመሰት፣ የተረፈው ቻይናዊ ካምፕ ወዳለው ኮንክሪት ምሽግ ገብቶ ነፍሱን አትርፏል። ኮኔራል ታደሰ ሙሉነህ ብርጌድ እና ሶስተኛ ክፍለጦር ቢትወደዱ መንገሻ ጃን በሬዳጊ ከተማ ላይ ከፍተኛ ተኩስ በመክፈት ጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የሚገርም መናበብ በታየበት በሁለቱ ክፍለጦሮች አውደ ውጊያ ማተር፣ ሌሎች የቡድን መሳሪያዎች መጠቀም በተሻለ ሲሆን ጠላት መግቢያ መውጫውን ያሳጣ ውጊያ ነበር። በዚህ አውደ ውጊያ ጠላት ክፉኛ በመመታቱ ራሱን ለማዳን ዓለም አቀፋዊ ወንጀል የሆነውን የሃይማኖት ተቋም እንደ ምሽግ ተጠቅሟል። በዚህ መሰረት ስላሴ፣ ገብርኤል እና ሚካኤል ቤተ ክርስቲያን ምሽግ በማድረግ ራሱን ሲከላከል ውሏል። አሁን አካባቢው ፋኖ በመቆጣጠር ጠላት ከቤተ ክርስቲያን ላይ ብቻ ይገኛል። በአውደ ውጊያ ሁለት ክፍለ ጦሮች ብዙ የአሸባሪ ኃይል መደምሰስ እና ቁስለኛ ማድረግ ችለዋል። በገርጨጭ ከተማ በተደረገ ውጊያ የኮኔል ታደሰ ሙሉነህ ብርጌድ ተርቦች ከተማውን ከበው ጠላትን ሲያርበ ደብዱት ውለዋል ሐዲስ ዓለማየሁ ሰባተኛ ክፍለጦር ጦር አብራጅስት ብርጌድ ኮርክ ከተማ ላይ ደፈጣ በመጣ የከሶስት ሚኒሾች ማሰናበስ ሲቻሉ ብዙዎቹ ቁስለኛ ማድረግ ተችሏል። ልዩ ኦፕሬሽን አንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን ባህር ዳር ከተማ በመግባት የቀበሌ ስምንት ኮሚቲ ፖሊስ ኒንግ ዋና አዛዥ የነበረውን ምክትል ሳጅን ጌታቸው በቀለን እስከ ወዳኛው በመሸኘት ክላሹን በአንደኛ ክፍለ ጦር ገቢ አድርገዋል። ጠላት እየፈራረሰ ይገኛል። በዘመቻ አንድነት የመጀመሪያ ቀን ውሎ ብዙ ሚኒሻና አድማ ብተና ሲደመሰሱ አይናችን ያየ ሁለት ሚኒሻዎች የስምንት በላይ ዘለቀ ክፍለ ጦር ዛምቢያ ብርጌር ተቀላቅለዋል። በአሁኑ ቀደም በአካባቢ ከሃያ ሰባት ሚኒሻ ባንድ ቀን ከርቶ ፋኖ መቀላቀሉ የሚታወስ ነው። የአሸባሪ ሰራዊት እርስ በርሱ ሲተላለቅ አርፍዷል። በደጀን ወረዳ የሚገኙ የሚኒሻ አድማ ብተና አባላት ወገኖች በድሮን እና ከባድ መሳሪያ ማለቁ ሳያንስ የኑሮ ውድነት ህዝባችን እያሳቃየው ከእናንተ ጋር አንሰራም በማለት ከፍተኛ የሆነ ውጊ አድርገው ከአራት በላይ ጠላት እንደሞተ እና ከአምስት በላይ የሚሆኑ ቁስለኞች ነዋል። የአብይ አህመድ አሸባሪ ሰራዊት እየከዳ እርስ በርሱ እየተንኮታኮተ ከፍ ሲልም በፋኖ እየተደመሰሰ ማለቁና የቀሩት የመንፈስ ጭንቀት ውስጥ መሆናቸው የማይካድ የአደባባይ ሀቅ ነው። ስለሆነም የተከር የተከበረው የአማራ ሕዝብ ሆይ የጀመርከውን የዘመቻ አንድነት በማጠናከር እጅ ላይ ባለው ማንኛውም መሳሪያ ይህን ወራሪ እየተቀበል ፋኖ እንዲትቀላቀር ጥሪ እናስተላልፋለን። ዘመቻ አንድነት ድሎች ቁጥራዊ መረጃዎች። በጎንደር ግንባር የአማራ ፋኖ አንድነት በጎንደር ከመጋቢት 10/2017 እስከ መጋቢት 13/2017 በዘመቻ አንድነት የተመዘገቡ ውጤቶች ቁጥራዊ መረጃዎች ሰባት አውደ ውጊያ በጎንደር ተካሂደዋል። በሰባ ሁለት ልዩ ቦታዎች የተካሄደው ውጊያ ሲሆን 06 ውጊያ በተደረገው በተደመሰሰ በድግሞች ነው። በድምሩ 245 ሰዓታት የፈጀ ውጊያ በልዩ ቦታው 15 በመቶ ኃይል ካለን በወታደራዊ አቅም አሰልፈናል። ሁሉም የጎንደር ዞኖች ውጊያ ተደርጓል። በጠላት ሰብአዊ ኪሳራ ላይ ደርሷል።